በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለጥቅምት በዛት ይለት አይረፈ አብ ቅዱስ አባ ያቃቱ ሊቀ ጳጳሳት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዝች ቀላ አባቶች ሊቃነ ጳጳሳት አርባ ዘጠነኛ የሆነ የቅዱስ አባት የእስክንድሪያ ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ካረፈ ጊዜ ባረፈ ጊዜ ይህን አባት መርጠው በእስክንድሪያ ሀገር ላይ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶስዮ ጴጥሮስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉስ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድሪያ ገረገሽ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየአመቱ ግብር ሰባት ሺህ የወርቅ ዲናር ከእርሱ እስከ ተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲያሰቃየው በዘመኑ የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተ ክርስቲያን ህንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለ ዚህ አባት ተጸገ ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ህዝቡም በማስተማርና በመምከር የሚራዳው ዘንድ መልእክተኞች ልኮ እንዲያስመልሰው አዘዘው። ሁለተኛም ሁለተኛ ከእርሱ በኋላ ሊቀ ጳጳሳት እንደሚሆን ገለጠለት። በዚያንም ጊዜ መልእክተኞች ልኮ ወደ እርሱ አስመጣው። ስራውንም ሁሉ እስከአስረከበው ይህንንም አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበር 19 ዓመት ኑ ሮ ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለአባይ አቃቱ ሙሉ አሰባት ወውዳሴን ተነሳ ክብረ ዘይ አቢም ክብረ ሙሴ በለሰ ዮን በከማአምሮ መላከ ቅዳሴ ዮሐንስ ጻድቀ ብእሴም ድረሰረ ሰረ የመንበሮ ወራሴ በዝችም ቀን የቅዱሳን መቆሮፍ ዮን የእብሎ የባህታዊ ኢሳይያስ ረድ የጴጥሮስ ደግሞ የፋሩ የድርቅ አገር የሆኑ የአርባ አምስት ጻድቃ የመስተጋድል አሮን የቃርቡ የአናልዩ የአባ ጳውል የመስተጋድል ማርቆስ የረፍታቸው መታሰቢያ ነው። እግዚአብሔርን በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ ሰላም ለክሙ መቁሮ ፍዮን ወእብሎ ብፁአዊ ወጴጥሮስ ረድኡ ለኢሳይያስ ባህታዊ ደናግል ደው ምነፍትወት ምድራዊ ሃቡኒ እምክምውፈት ለማይተዊ አርዊ አመበቡወአ ሌሊተ ይመጽ መርአዊ አንዳ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አስራ ሰባት በዝች ቀን የሀገረ ቆሙ ቆምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። በዝችም ቀን ቅዱስ አባት የቅዱስ ባስሌዎስ ወንድም የጎርጎርዮስ የረፍቱ መታሰቢያ ነው። የነቢዩ የሳሙኤል እናት ሀናም ልጅ ልደቷ ነው። በዝችም ቀን ለአባቶች ሊቃነ ጳጳሳት ሰላሳ አንደኛ የሆነ የእስክንድር የሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቁሮስ የረፍቱ መታሰቢያ ሆነ። በዝችም ቀን የዲያቆናት አለቃ የሰማዕታት መጀመ

አማራጭ የተኩልም ባይ ስውረ ማረነ ኢየሱስ ክርስቶስ ተአምሪሃ ለእመ ምህረት ጸሎታ ወበረከታ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም ከሁላችን ከህዝበ ክርስቲያን ላይ ጸንቶ ለዘላለም ይኖርና እናታችን ቅድስት ኪዳነ ምህረት ያደረገችው ተአምር ይህ ነው። የብዙዎች እናት ስለምትሆን ስለ እመቤታችንና ስለቃል ኪዳኗ በእግዚአብሔር ቃል በመጀመሪያ ይቱ ቀን ሰማይ አስጸኑ ከረቂቅ ስልጣኑ የተነሳ ሰራዊታቸውም ተገኙ ስለ እመቤታችንና ስለ ቃል ኪዳኗ። ምድር በውሃ ላይ ጸናች ስለ እመቤታችንና ስለ ቃል ኪዳኗ። የሰማይ ሰራዊት ጓን መላእክት ተፈጠሩ ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምሥራችን ይነግሯቸው ዘንድ ስለ እመቤታችን ስለ ቃል ኪዳኗ። እግዚአብሔር በሰባተኛ ይቱ ቀን ከሥራው ሁሉ አረፈ። ስለ እመቤታችን ስለ ቃል ኪዳኗ ሔዋን ከአዳም ሚስቱና ረዳቱ ትሆን ዘንድ ከጎኑ አጥንት ተፈጠረ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት ሰባት ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃልኪዳኗ የማትሷላ ዕድሜ ረዘመ። ላሜህም ከድካ አረፈ ኖ ከቤተሰቦቹ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። የሴም ምርቃቱ እውነት ሆነ። የያፌትም ርሳት ሰፋ። ስለ እመቤታችን ስለ ቃልኪዳኗ ከአርፋድክስ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድሞ ከነበሩ በኋላ ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃልኪዳኗ አብርሃም ከካራን ወጥቶም ወደ ርስት ከነአን ገባ። ከመከራው ሁሉ ዳነ። እግዚአብሔርም በእንግድነት ተቀበለ እውነተኛ እውቀትም አውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርን ከማምለኩ የተነሳ የወንድሙ ልጅ ሎጥም ከጥፋት ወገን አዳ ነው። ስለ እመቤታችን ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ልወዛ በተኛ ጊዜ የወርቅ መሰላል ተተከለ፣ ከምድር እስከ ሰማይ ድረስም አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ አስራ ሁለት ልጆች የተወለዱ ስለ እመቤታችን ስለ ቃል ኪዳን ሰማይታት የሊቃውንት አበው ጠብቀው በሰይፍ ተቆርጦ በጦር ተወቅቶ በድንጋይ ተወግሮ በእሳት ተቃጥለው ተጋሏቸው ፈጸሙ። ስለ እመቤታችን ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችን ስለ ቃል ኪዳኗ ሽማግሌዎች፣ ሕፃናት፣ ደናግልና መነኮሳት፣ ምእመናን ምእመናት፣ ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም ወንድሞቼ ሆይ ለነቢያትና ለካህናት ኦሪት፣ ለነገስታትና ለመሳፍንት፣ ለሐዋርያትም፣ ለሰባ ሁለቱ አርድእትም፣ በሊቃውንተ ቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳን ሁሉ በመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዘላለም ሁሉ ህይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩ ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። የእናታችን የቅድስት ኪዳነ ምህረት ረድኤት በረከት አማላጅነት አይለይን ለዘላለሙ አሜን። እናታችን ቅድስት ኪዳነ ምህረት በእናትነት ፍቅሯ ሁላችንን ህይወታችንን ትባርክልን። ምልጃዋ ፍቅሯ አይለይን። ሰባተኛውን አጥብቃ ነፍሱ ትጠላዋለች የትምህርታችን ርዕስ ነው። እግዚአብሔር አምላክ ጠቢቡ እንደገለጸው ቆይታ የምናደርገው በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ ያለውን መነሻ አድርገን ነው። ቃሉን መነሻውን ካነበብን በኋላ ነው ወደ ትምህርታችን ርዕስ የምንገባው። የቃሉን መነሻ ስንመለከት፣ አዎ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 ጀምሮ ስንመለከት እግዚአብሔር የሚጠላቸው ስድስት ነገሮች አሉ፣ ሰባተኛውን ግን ነፍሱ አጥብቃ ትጠላዋለች ይለናል። ይህንን ስንመለከት አንደኛ መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እግዚአብሔር የሚጠላቸው ስድስት ነገሮች በቁጥር አንድ፣ ሰባተኛውም ግን ነፍሱ አጥብቃ ትጠላዋለች። ትቢተኛ ዓይን ትቢት ጸሩ ለክርስቶስ ነው። ጥንተ ጠላታችን ሰይጣን ዳቢሎስ በቀድሞ ስሙ ሳጥናኤል ነው። ሳጥናኤል ማለት የመላእክት አለቃ ነበረ። ከዙፋኑ ወርዶ ከክብሩ ወርዶ ወደ ጥልቁ የተወረወረው በትቢት ነው። ትዕቢት ጸሩ ለክርስቶስ ይባላል። ትዕቢተኛ ሰው በፍጹም ከእግዚአብሔር የተለየ ነው። እግዚአብሔር የሚጠላቸው ስድስት ነገሮች በመጀመሪያው ትዕቢት ነው። እስኪ ራሳችንን የእግዚአብሔር ቃል መስታወት ስለሆነ እንየው። መስታወት ፊት ቆሞ ከፊቱ ላይ ጉድፍ የማያነሳ ሰው የለም። ብዙ እህቶቻችንን ሆነ ሁላችንንም ጠዋት ከመነስን ስንነሳ ወደ ስራ ወደ አንድ ጉዳይ ከመሄዳችን በፊት መስታወት ፊት እንቀርባለን። ያ መስታወት የውጭ ገጽታችንን ያሳያል። ጉድፍ ቆሻሻ በፊታችን ካለ በመስታወቱ እናያለን። ለስጋዊው ሰውነታችን ጽድት ጥንቅቅ ብለን እንድንወጣ መስታወት ቁልጭ አድርጎ ካሳየን፣ ውስጣዊ ህይወታችንን የሚያሳየን የእግዚአብሔር ቃል ነው። እስቲ በቃሉ ራሳችንን እንየው። የቃሉ ኃይል ሲያድርብን ወደ እግዚአብሔር እንቀርባለን። ትዕቢት እግዚአብሔር ከሚጠላቸው ነገሮች አንዱ ነው። የትምህርታችን ርዕስ ሰባተኛውን ግን አጥብቃ ነፍሱ ትጸየፈዋለች። ይህንን በዛሬው ቃል እግዚአብሔር የሚያስተምረን ነው። በመጀመሪያ ትዕቢተኛ አይን። በትዕቢት በፍቅር ነው ሰውን መመልከት የሚገባል። ትዕቢት ከእግዚአብሔር ጸጋ ይለየናልና። ሁለተኛው የምንመለከተው ሐሰተኛ ሐሰተኛ ምላስ። ዛሬ ሐሰት በወንድሞች መካከል ስንመለከት በሐሰት አትመስክር ከትእዛዛቱ አንዱ ሐሰተኛ ምላስ። ፍርድ ቤቶች የተጨናነቁት በሐሰት ምስክርነት ነው። ሐሰት ከሌለ ሰው በፍቅር ነው የሚኖረው። ሶስተኛውን የምንመለከተው ደግሞ አጠር አጠር አድርገን ንጹህ ደም የምታፈስ እጅ። ወንድም ወንድሙን እየገደለ ንጹህ ደም። ሰው የሚገደለው በጥይት ብቻ አይደለም፣ በእስክርቢቶ በሐሰት እየተጻፈ በየቢሮ። ንጹህ ደም የምታፈስ እጅ በእግዚአብሔር ፊት የተወደደች አይደለችም። ሌላው ሶስተኛው ደግሞ ክፉሁን ሐሳብ የሚያበቅል ልብ። መሬት ብቻ አይደለም ዘር የሚያበቅለው፣ የሚመነጨው ከሰው ልብ ነው ክፋት ዛሬ በዓለማችን ላይ የምናያቸው መጥፎ መጥፎ ነገሮች በሙሉ ከሰው ልብ የሚመነጩ ናቸው። ከመሬት ዘር እንደሚበቅል ክፉ ነገር ከሰው ልብ ይበቅላልና ይሄ በእግዚአብሔር የተጠላ ነው። ጠቢው የሚገልጽልን ይህንን ነው ክፉ ልብ የሚያበቅል ክፉ ነገር የሚያበቅል ልብ፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድሞቻች መካከል ጠብን የሚዘራ የመጨረሻው እግዚአብሔር ሚጠላው ሰባተኛው የተባለው በወንድሞች መካከል ጠብን የሚዘራ ዛሬ እየሆንብንን ያለነው እናየው። በሀገራችን ላይ ወንድም ወንድሙን እየገደለ መተማመን ጠፍቶ፣ በጎሪጥ እየተያየ መካካት ቅድስና ጠፍቶ በወንድሞች መካከል ጠብ የሚዘራ እንዲህ ተባለ። ለዚህ ትልቁ ደግሞ ሶሻል ሚዲያው ነው። ማህበራዊ ሚዲያዎችን ሁለት ነገሮች አሉ ጥበብ ስጋዊና ጥበብ መንፈሳዊ አሉ። ጥበብ ስጋዊ ይሄ የምናየው ቴክኖሎጂ የምንለብሰው ልብስ የምንጫማው ጫማ የምንናገርበት የያዝነው የቴክኖሎጂ ውጤት ድካም የሚቀንስ ወጪ የሚቀንስ ልፋት የሚቀንስ ነው ቴክኖሎጂ ጥሩ ነው ለምሳሌ እሳት ጥሩ ነው ወይ መጥፎ ተብላችሁ ብትጠየቁ እሳትማ ያቃጥላል መጥፎ ነው እንዳትሉ እሳት ጠቃሚ ነው በቦታው ምግብ ያበስላል እሳት ለበረደው ሰው ሙቀት ይሰጣል፣ ኃይል ይሰጣል። የኛ አጠቃቀም ጉዳይ ነው። ቴክኖሎጂ ጥበብ ሥጋዊ፣ ጥበቦች በሙሉ በእግዚአብሔር ፈቃድ ናቸው። የጥበብ መጀመሪያ እግዚአብሔር ነው። የዚህ ዓለም ጥበብ ሞኝነት ነው ተብሎ በመጽሐፍ የተነገረው ጥበብን የሚገልጽ እግዚአብሔርን ያልተረዱ ሰዎች የሚያካሂዱት በመሆኑ ነው። የጥበብ መጀመሪያ እርሱ ነው። የጥበብ ባለቤት እሱ ነው። ጥበብ ኢየሱስ ክርስቶስ ነው። የጥበብ ምንጭ እሱ ነው። ታዲያ ሶሻል ሚዲያው አገር እያፈረሰ ነው። ኒውክለር የሚባለው ከአንድ ቦታ መንጭቶ ወደ አንድ ቦታ ሄዶ የሚፈነዳ አይደለም። አስተሳሰብ ነው። ዛሬ ጥቂት ሰዎች ቁጭ ብለው በሐሰት ሌላው ትልቁ ወጣቶች ኢንቨስቲጌሽን የሚባል አለ ማጣራት። ሚዲያ ላይ አንድ ነገር ሲለቀቅ መቼ፣ የት፣ እነማን ዝም ብሎ ይሄ ሞብ ጀስቲስ የሚሉት አለ ነጮቹ፣ የደቦ ፍርድ። አለምን እያጠፋ ያለው ይሄ ነው። ሶሻል ሚዲያ ስንጠቀም እጃችን ላይ ነው። በእጅ ላይ በተያዘ ስልክ አንድ አካባቢ ይታወካል፣ ሀገር ይታመሳል በሐሰት ይህንን የምንመለከተው መለከተው ጠቢቡ በወንድሞቹ መካከል ጠብን የሚዘራ አጥብቃ ነፍሱ ትጠላዋለች። ዛሬ ኤአይ ይባላል አርቲፊሻል ኢንተለጀንስ አስመስሎ የነበረ አድርጎ እራስን ቁጭ የሚያደርግ በዚህ ሰዓት ታዲያ ምንድን ነው እንሆ ተመሳስሎ የሚመጣ ብዙ ስለሆነ በማቴዎስ ወንጌል እንደተገለጸው በደጅ መጣ በበር ቀረበ ቢሏችሁ አትመኑ ተመሳሳዮች አሉ ዛሬ አትመኑ እንሆ በበረሃ ነው ቢሏችሁ እንሆ በልፍኝ ነው ቢሏችሁ በደጅ ቆሟል ቢሏችሁ አትመኑ ዛሬ ማረጋገጫ ያስፈልጋል አንድ ወሬ ሲወራ ከየት ነው ምንጩ ማን አለ በስንት ሰዓት መቼ እነማን ነበሩ? እንዲሁ አገር አገር ማፍረስ፣ ተቋም ማፍረስ፣ ሃይማኖት መሸርሸር፣ ክብረ ክህነት ማዋረድ። በተዋረደች ቤተ ክርስቲያን የከበረ አገልጋይ የለም። ፓትሪያርክን አዋርዶ ጳጳሳት አይከብሩም። ጳጳሳቱ ተዋርደው መነኮሳት ቀሳውስት አይከብሩም። ካህኑን አዋርዶ አማኙ ከብሯል ብትሉ እኮ አይሆንም። የካህኑ ክብር የእናንተ ክብር እኮ ነው። ካህኑ ከተወረደ ማን ያቁርባችሁ? ማን መስቀል ያሳልማችሁ? የካህኑ ክብር የእናንተ ክብር እኮ ነው። ሃይማኖት የነፍስ ጦታ ነው። ከእጃችሁ ጭብጧችሁን ሊያስጥሏችሁ፣ መልካሙን ነገር ከጃችሁ ሊያስወጧችሁ፣ ማህበራዊ ሚዲያው አጠቃቀሙ ስርዓት ካልያዘ የምንጠቀምበት እያጠፋን ነው። ለህፃን ልጅ እኮ እሳት ለህፃን ልጅ የሚጎዳ ነገር ተጫወት ብላችሁ አትሰጡትም። ህፃኑ ልጅ በአካልም በምስለትም ህፃን ነው። እኛም በእውቀት ህፃን ሆነን ቁጭ አለን። ትልቅነት በግዝፈትና በእድሜ መቁጠር አይደለም በአስተውሎትና በስክነት ነው የሚገለጸው። ስለዚህ የመመዳን ጠቢቡ እንዲህ ይለናል በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ ሰባተኛውን ግን እግዚአብሔር አጥብቃ ነፍሱ ትጸየፈዋለች ይላል። እሱ ምንድን ነው? በወንድሞች መካከል ጠብ የሚዘራ ዛሬ ራሳችንን እስቲ እንመርመራው። በእግዚአብሔር ቃል በመስታወት ፊት ውጫዊ ገጽታ ከተመረመረ፣ በእግዚአብሔር ቃል እስቲ ራሳችን እንነየው እኔ ማን ነኝ ብለን ነቢየ እግዚአብሔር ቅዱስ ዳዊት ሰባት ሀብታት የተሰጡት እስራኤል ላይ አርባ ዓመት የፈረደ ታላቁ ንጉስ ዳዊት እኔ ግን ሰው አይደለሁም ትለኝ ይላል። የሚገርም እኮ ነው። ሰው ራሱን በእግዚአብሔር ቃል ሲያየው ባዶነቱን ይገልጻል። ሐዋርያው ቅዱስ ጳውሎስ አስራ አራት መልእክታት የጻፈ ጳውሎስ ምርጥቃ የተባለ ታላቁ ብርሃነ ዓለም የተባለው የእግዚአብሔር ፍቅር መገለጫ የሆነው ምርጥቃ ቅዱስ ጳውሎስ ተመልከቱ። የቅዱስ ጳውሎስን የሚያህል ጸጋ እኮ የለም። ብርሃነ ዓለም መምህረ አሕዛብ የተባለው ቅዱስ ጳውሎስ ታዲያ ራሱን በቃሉ ሲያየው ምን ይላል? ጭንጋፍ ለምሆነው ለእኔ። ጭንጋፍ ማለት ምን እንደሆነ ታቃላችሁ ምእመናን የእንግሊዘኛውን ቃል እንጠቀመው ምን ይለዋል? ጭንጋፍን ስቲል ቦርን ይለዋል። ወደ አማርኛ ስትመልሱት ትንሽ አይመችም፣ ውርጃ ማለት ነው። ያንም ያህል ሐዋርያ፣ ያንም ያህል መምህር ዓለም፣ ምርጥቃ ተብሎ ታላቁ አገልጋይ ቅዱስ ጳውሎስ ጭንጋፍ ለመሆነው ለኔ ይላል። ሰው በእግዚአብሔር ቃል ራዩ ማየት ራሱን ማየት አለበት። እኔ ማን ነኝ ብሎ ውሏችንን እስቲ እንየው በቡኤዝ እርሻ ላይ ውሏን የተጠየቀችው ሩት መጽሐፈ ሩትን በምናጠናበት ክፍል ላይ ቡኤዝ ማታ ላይ ምንድነው ያላት? ልጅ ሆይ ወዴት ዋልሽ? ምንስ ቃረምሽ? ምንስ ቃረምሽ? ልጆች ዛሬ የት ዋሉ? ልጆቻችን የት ዋሉ? መጠየቅ ተያልቀ ያስፈልጋልኮ። ምንስ ቃረመች በቦዔዝ እርሻ ላይ የቃረመችውን የሰበሰበችውን ስቃሩም ነበር ብላለች። ውሏችንን መጠየቅ አለብን። በእግዚአብሔር ቃል እኔ ማነኝ ብለን ምን እየሰራው ነው ብለው? ክርስትናችን ተግባራዊ መሆን አለበት። ሰባተኛውን ግን አጥብቃ ነፍሱ ትጠላዋለች። እሱ ምንድነው በወንድሞች መካከል ጸብን የሚዘራ። ዛሬ እኛ በተቃራኒው እስቲ ራሳችንን እንመርምር። ጧት ተነስተን ምን አደረግን ከእንቅልፋችን ስንነሳ ከዛ በኋላ የቀኑን ሙሉ ውሏችንን ማታ ልንተኛ ስንል እስቲ ራሳችንን እንየው፣ የት ዋልኩ፣ ምን ሰራው፣ ራስን እንደ እግዚአብሔር ቃል ማየት ያስፈልጋል። ሰባተኛውን ግን ነፍሱ ክፉ ክፉ ክፉ ሐሳብ የሚያበቅል ልብ፣ ትዕቢት፣ ሐሰት፣ ጥላቻ እነዚህ የተተነተኑት በሙሉ ስድስት ናቸው። ሰባተኛዋ የከፋች ናት። መጥፎ አለ፣ በጣም መጥፎ አለ፣ የከፋ መጥፎ አለ። ኃጢያት እኮ ደረጃ አለው። ባህሌዎይ ይላሉ ካህኑ በነቢብ በገቢር ደረጃውን አያችሁት። የቅዱሳንም ክብር እኮ ይለያያል። ያያል ሐዋርያው ኮከብ ይሄይስ እንኳን ኮከብ ክብሩ እኮ ነው የሚለው። ካንዱ ኮከብ ከአንዱ ኮከብ እንደሚበልጥ ሁሉ የቅዱሳንም ክብር እኮ እንደዚህ ነው። ሰባት አክሊል ወረደለት ይላል ቅዱስ ጊዮርጊስ ሰባቱን አክሊል የለም እኮ የክብር ነው የክብር ነው የክብር ነው። ሰባት አክሊል ወረደለት ይላል እያፈራረቀ እንዲያደርገው አይደለም፣ የክብሩ መገለጫ ነው። የቅዱሳን ክብር ይለያያል። ልክ በአንድ መስሪያ ቤት ውስጥ የደሞዝ የደረጃ እን መለያየት እንዳለ ቅዱሳን በክብር ይለያያሉ። ለእያንዳንዱ ዋጋውን እሰጠዋለሁ ነው ሚለው በዮሐንስ ራእይ ላይ የተጻፈው ለሰው የሚከተለው ስራ ውሎ ይላል። በጥቂት የተደከመ በጥቂቱ ያገኛል፣ እስከ ሞት ድረስ የታመነው ደግሞ የተለየ ነው። እናንተ በቤታችሁ በምታሰሩት ስራ፣ በምትጓዙት ጉዞ፣ በምታረጉት ነገር ለሰዎች በድካማቸው እንደምትሰጡ ውስን የሆነው አይምሮ ይሄን ካደረገ ውስንነት የሌለበት እውነተኛ ዋጋ ከፋይ አምላክ ለእያንዳንዱ እንደ ድካሙ ስራው ይከተለዋል ይላል በያዕቆብ ዘስሩ ግን እንደተገለጸው እናት ሰት ለሴት ልጇን ጩኸት የማትሰማበት ጊዜ ሲመጣ እንባ ከሰው ልጆች አይን እንደ ክረምቱ ውሃ ሲፈስ ለሰው የሚከተለው ግን ስራው ነው ይለናል። ዘመዱ፣ ስልጣኑ፣ ሀብቱ አይከተለው የሚከተለው ስራው ነው። ስለዚህ ነው በዚህ ዓለም ካለን በወንድሞች መካከል ጠብን የሚዘራ ወንድም የተባለው የስጋ የአጥንት ፍላጭ አይደለም። የብላድ ላይን ሪሌሽን ወይም ዝምድና አይደለም። ወንድም የተባለው የሰው ልጅ ነው ሰው ነው ወንድም ማለት። በወንድሞች መካከል ሲባል በወንድምና በወንድም በስጋ በተወለዱ አይደለም። በሰው ልጆች መካከል ጠብ እየተዘራ እኮ ነው። የታች ፈሪ የላይ ፈሪ ተብሎ ወንድም ወንድሙን እየገደለ በጎሪጥ እየተያየ ተያየ፣ አትምጣብኝ፣ አልምጣብህ በሃይማኖት ሀገር በኢትዮጵያ ምንድን ነው ያመጣው? ሶሻል ሚዲያው ሶሻል ሚዲያው ቴክኖሎጂውን የፈለፈሱ ሰዎች አጠቃቀሙን አውቀውበት እኛ ግን ሀገር እያፈረስንበት ነው። እሾክ ጥሩ ነው መጥፎ ተብሎ አንዱ ቢጠይቃችሁ እሾክማ መጥፎ ነው ሰው ይወጋይም እንዴ ልብስ ይቀድል እንዴ እንዳትበል። እሾክ ጠቃሚ ነው፣ ለአጠር ከለላ ይሆናል። የኛ አጠቃቀም ነው፣ የእኛ አጠቃቀም ነው። ሁሉን ነገር በእውቀት ህዝብ እውቀት ከማጣት የተነሳ ጠፋ ይላል መጽሐፍ። ማንበብ ያስፈልጋል መረዳት ያስፈልጋል። ዘሎ እኮ ጉብ የሚልባቸው አይደለም። ዕውቀት በድካም ነው የሚገኘው። የማንበብ ልምድ ይኖረን። በሐዋርያ ሥራ ምዕራፍ 17 ላይ ሐዋርያትና ቤተሰቦቻቸው እለት እለት የእግዚአብሔርን ቃልን ያነቡ ነበር ይላል። የማንበብ ልምድ ይኖረን። ማንበብ ያልቻለ ደግሞ ይነበብለት፣ ይተረክለት፣ ይተርጎምለት ሊቃውንቱ አሉ። ስለዚህ ምዕመናን ክብረ ክህነት ትልቁ ነገር ነው። የካህኑ መስቀል ሃይማኖታችሁ እንደሆነ ወቁት የካህኑ ካባ ሃይማኖታችሁ ነው። ቀድሶ የሚያቆማችሁ ብትሞቱ የሚፈታችሁ ልጅ ብታነሱ ያነሳላችሁ ወንጌል የሚያስተምራችሁ ከእግዚአብሔር ጋር የሚያሸጋግራችሁ ሄድ ራስህን ለካህን አሳይ ጌታችን እኮ ነው ያለው። ዳግመኛ ግን አትበድላለው ከፈወሰው በኋላ ራስህን ለካህን አሳይ። የካህናት ክብር እኮ የሕይወታችሁ ክብር እኮ ነው። ዛሬ ሶሻል ሚዲያው በተለያየ ዓይን ምክንያት በተለያየ ምክንያት ክብረ ክህነት እንዲጓደል በዚህ የተነሳ ቤተ አገልጋይ እኮ ነው። ካህኑ እኮ የቤተ ክርስቲያን አገልጋይ ነው። እንደ ፕሮቴስታንት ወይም እንደ ሌላው እምነት በባዶ አዳራሽ ገብቶ አይደለም የሚባለው። ስርዓት አለው፣ ትውፊት አለው፣ ዜማ አለው፣ ቀኖና አለው። ሁሉ አገልግሎቱን ከህነታዊ አገልግሎቱ የሚፈጽመው ካህኑ ነው። ካህኑ ተዋርዶ እናንተ ክብር አላችሁ ማለት አይቻለሁ። በዛ ልክ ነው። ለስጋው ደግሞ ክብር ምን የቅዱስ ስጋዊ ክብር ደግሞ ክብር የምናጎለው በዛ ልክ ነው። ካህኑ መስዋዕትም የሚሰዋ እኮ ነው፣ የእግዚአብሔር እንደራሴ ነው። ታቦቱን በእጆቹ የሚዳስስ ካህኑ፣ ስጋው ደሙን የሚፈትተው ካህኑ፣ ለኃጢአት ስርየት በታቦቱ ፊት የሚማልደው ካህኑ። ካህኑ ክብረ ክህነት ጠፍቶ ሃይማኖት አለ እንዳትሉ፣ እግዚአብሔር ይከብራል እንዳትሉ። የመጨረሻችንን አንድ ትምህርት እገልጽላችኋለሁ እና የመጨረሻችን ማሰሪያ የሚሆነን አንድ ቃል ነግራችኋለሁ። የካህን ያለህ እንዳትሉ አደራ። ከክፉ ዘመን እግዚአብሔር ይሰውረን። ከዛሬ ዘጠኝ ዓመት በፊት የዓለም አብያተ ክርስቲያናት ስብሰባን ለመካፈል ወደ ደቡብ ኮሪያ ጉዞ አድርገን ነበር። ከአባቶች ጋር በደቡብ ኮሪያ የነበረውን ስብሰባ ጨርሰን ሴዎል የኮሪያ ዋና ከተማ ከቡሳን ተነስተን ኢትዮጵያውያኖች ነበሩ። በየቦታው ሰባ ኢትዮጵያውያኖችን ሰበሰብን። ፌስቡኩን ለምን ተጠቀምንበት? ለበጎ ነገር ኢትዮጵያውያን በሩቅ ምስራቅ ያሉትን መሰብሰብ ፈለግን። ሰባ ኢትዮጵያውያን አገኘን እዛች ሴዎል ከተማ ላይ። እነዚ ሰባ ኢትዮጵያውያን ልጅ ተወልዶ አስራ ሁለት ዓመቱ ነው፣ ግን ክርስትና አልተነሳ። ምን ነው? ካህን የለም። መቁረብ ይፈልጋሉ፣ ካህን የለም። ቅዳሴ ይፈልጋሉ፣ ካህን የለም። ብጫሙነ ገብርኤል ብጫሙነ አረጋዊ ነበሩ፣ በረከታቸው የድረስን። ዛሬ በህይወት የሉ። የኢትዮጵያ ልኡካን ነበሩ፣ አባቶች ነበሩ። ታዲያ የምንን የሆነው በሴውል ውስጥ አንድ የካቶሊክ ቤተክርስቲያን ፈቅደውላቸው በሁለት ወር አንድ ጊዜ የመድህን ያለም ማህበርን እየተሰበሰቡ ጽዋ ይጠጣሉ። ከተለያዩ ስቴት መተው ከአንድ ቦታ አንድ ቦታ በአውሮፕላን መተው እዛ ሴውል ላይ ይገናኙ ነበር፣ ሰባ ኢትዮጵያውያን ብፁዓን ሊቃነ ጳጳሳት መጥተዋል መባለን ሲሰሙ በሙሉ ኢትዮጵያውያኖች ወደዛች አዳራሽ ውስጥ ገቡ። እንግዲህ እዛ ለሃያ ምናምን አመት የተቀመጡ ኢትዮጵያውያን ቅዳሴ፣ መስቀል ሁሉ ነገር አተው ከሀገር ተለይተው ነው የሚኖሩት። የሚገርማችሁ ግን አንድ ካህን የገጠር አለባበስ ያለው ተቋቋመዋል በባነር እና ግድግዳ ላይ ተለጥፏል። ይሄ ምንድነው ብለን ጠየቀ። በሁለት ወር አንድ ቀን መተን ተሰልፈን ግድግዳው ላይ ያለው የካህኑ መስቀል እንሳለማለን አባታችን ይፍቱን እያለ ያለን ወይ ከሆነ ረሃብ በበሀገሩ። የማቴዎስ ወንጌል ላይ በመጨረሻው ዘመን ረሃብ በዓለም ሁሉ ይሆናል ይላል። ረሃብ የተባለው እንጀራና ዳቦ አይደለም። የእግዚአብሔር ቃልና የካህኑ መስቀል ነው። እግዚአብሔር ከዚህ ይሰውረን። ሰባተኛውን ግን ነፍሷ አጥብቃ ትጠላዋለች። እሱ ምንድን ነው? በወንድሞች መካከል ጠብን የሚዘራ ምላስ። ታዲያ እኛ በእውነት እግዚአብሔር እንወደዋለን። እሱን የምንወደው ከሆነ አጥብቃ ነፍሱ የምትጠላውን በወንድሞች መካከል ጠብን የሚዘራው እግዚአብሔር ይገስጽ። ይህም መንፈስ ኦርቶዶክሳውያን እናታችን ኪዳነ ምሕረት ዛሬ ወራዊ በዓሏ ነው። በእናትነት ምልጃዋ ትጎብኛል። ተማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረዴት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን አምላክ ሰላም ቀን ያውለን፣ ለአለ ብዙሉ ሁሉ ምረት ቸርነት ያወርድልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞችን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስት ከወይኩን ፈቃድ ከበከመ በሰማይ ከማሁ በምድር

ከመእስራኤልና አጣዊ ነተማ ይጸነ ብቺ ኦ እግዚእየ ኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን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 ንቁ ሚዲያ ርቱ የቤተ ክርስቲያን ልሳ ነው።